ሰላም ደና ስተለን እየተወደዳችሁና የተከበራችሁ የጣና ቴሌቪዥን አድማጭ ተመልካቾች እንደምን ዋላችሁ። ከጣና ቴሌቪዥን የግንቦት 22 ቀን 2017 ዓ.ም ጣና ዜናችን ተጀምሯል። ዜናዎቹን እየመራው አማራ ሰፋ ብሪያችሁ ቆያለሁ። በቅድሚያ አርዕስቶቹን እናስቀድም። አራቱም የአማራ ጠቅላይ ግዛቶች ለብልጽግናው ሰራዊት የሰዓት ቀለበት ሆኖበታል። የባዲን ካርዲና አጅቦ ሲጓዝ የነበረ አንድ መኪና ሙሉ ሰራዊት ለወሬ ነጋሪ አልተረፈም። የብልጽግናው ሰራዊትም የሚተማመንበት ምሽጉ ሲደረመስ የሰራዊቱ ካምፕም ወድሞበታል። ፋኖ በከተማ ገብቶ የፈጸመው ታላቅ ጀብድን በብልጽግናው ሰራዊት ላይ ድንጋጤን ብቻ ሳይሆን ፍርሃትንም አስፍኖበታል። ዝርዝሩን ከዜናችን ታገኙታላችሁ። የብልጽግናው ሰራዊት እርስ በርሱ ተገዳድሏል። በዲሽቃ በታጀበው የእርስ በርስ ውጊያ የደረሰው ኪሳራ ለጣና ቴሌቪዥን ደርሶታል። ጎጃም ላይ የብልጽግናው ሰራዊት ከካምፕ እየጠፋ ፋኖን መቀላቀል የዕለት ስልቱ ሆኗል። አመራሩ ሳይቀር ከነ ሙሉ ትጥቁና ወታደራዊ የሬዲዮ መገናኛውን እንደያዘ ፋኖን ተቀላቅሏል። የአድማ ብተናና ሚልሻ አባላትም ፋኖን ለመቀላቀል ጊዜና ሁኔታን ብቻ ነው የሚጠብቁት። የአማራ ፋኖ በጎጃምን የተቀላቀሉ የሚልሻ አድማ ብተናና የብልጽግና ወታደር አባላት ምን አሉ? ሙሉ መረጃውን ከዝርዝር ዜናችን ተሰሙታላችሁ። የጌታቸው ረዳ ጉዳይ ዛሬም እያደር አዲስ ሆኗል። መቀሌ ልመጣ ነው ዝም ቤንሽ የሚል እንዳይኖር ጠንካራ ጥበቃ አዘጋጅልኝ ሲሉ ለጄኔራል ታደሰ ወረደ መልእክት ልከዋል። ስምረትን ይዤ መቀሌ ልሄድ ነው ያሉት አቶ ጌታቸው መቀሌ ሲገቡ ምን ይጠብቃቸው ይሆን? በዜናችን ዝርዝር መረጃ አዘጋጅተንለታል። ሰዓቱን ጠብቆ ይቀርባል። ብልጽግና እንኳን ለድርድር ለራሱ ሕገ መንግሥትም የሚታመን አይደለም ሲሉ ምሁራን ገልጸውታል። በአደራዳሪ ችግራችንን እንፍታ ብሎ የጠራቸውን የጤና ባለሙያዎች አስረዋል። ዓለም አቀፍ የሰራተኞች ድርጅት ያወጣውን ሕግ ብቻ ሳይሆን ለራሱ ቃልና ሞትለት አለው ለሚለው ሕገ መንግስትም አልታመንለትም ተብሏል። በዝርዝር የሚደመጥ ሌላው መረጃችን ነው። የኢሳያስና የብልጽግናው ሊቀመንበር ጉዳይ ለይቶለታል። የአስመራው ቤተ መንግስት ቁጥር አንድ ሰው የሀገራቸውን ወታደራዊ አዛዦች በሙሉ በአንድ አዳራሽ ሰብስበዋል። በአገሪቱ የሚገኙ ሁሉም ወጣቶች ደግሞ በተጠንቀቅ እንዲቆሙ ታዘዋል። ከሶስት ዓመት በፊት የብልጽግናው ሊቀመንበር ለካቢኖቻቸው የነገሯቸው አንድ ሚስጥር ለጣና ቴሌቪዥን ደርሷል። እንደዚያ ብሎ ሲነግረን ጆሮዬን ተጠራጠርኩት። ቆይቼ ደግሞ የጠቅላይ ሚኒስትሩን የአእምሮ ጤንነት መጉደሉን ተረዳው ይላሉ የብልጽግናው የቀድሞ ሚኒስትር። ሚኒስትሩን ያስደነገጣቸው ሚስጥር ምንድን ነው? ሙሉ መረጃው በዜናችን የሚደመጥ ይሆናል። ተሰሙታላችሁ። የተወደዳችሁና የተከበራችሁ የጣና ቴሌቪዥን አድማጭ ተመልካቾች፣ እነዚህንና ሌሎች የግንባርና የትንታኔ ዘገባዎችን ይዘናል እስከ ዜናዎቻችን ፍጻሜ ድረስ አብራችን ቆዩ እያልን ወደ ዝርዝሩ እናመራለን። በቅድሚያም የፋኖ የተጋድሎ መረጃዎችን እናጋራችሁ የአማራ ፋኖ የተጋድሎ መረጃዎች በታላቅ ድል ታጅበው ቀጥለዋል። የአማራ ሕዝብ የሕልውና ትግል መሪው ፋኖ በጎንደር፣ በጎጃም፣ በሸዋና በወሎ ቤተ አማራ ጠቅላይ ግዛቶች ዛሬ ያካሄዳቸውን ተጋድሎች በድል ቀጥሏል በአራቱም የአማራ ጠቅላይ ግዛቶች ከተካሄዱ አውደ ውጊያዎች መካከል የስርዓቱን ካድሬዎች አጅበው ሲጓዙ በነበሩ የብልጽግና ሰራዊት አባላት ላይ ከባድ ምት በማድረስ ለወሬ ነጋሪ ያልተረፈበት ድል መጎናጸፉን የአንበሳው ጋይንት ክፍለ ጦር አስታውቋል። ሰባት ክፍለ ጦሮች ጎንደር ላይ በኮር ለመደራጀ ስምምነት ላይ መድረሳቸውን ደግሞ የአማራ ፋኖ አንድነት በጎንደር ገልጿል። ወሎ ቤት አማራ ላይ የብልጽግና ግዙፍ ምሽግ የተሰበረ ሲሆን፣ በጎጃም ቀጠናም ሶስት አውደ ግንባሮች ላይ ታላላቅ ድሎች ተመዝግበዋል። በጎንደር ጠቅላይ ግዛት ጋይንታ አውራጃ የባዲንን ካድሬ አጅቦ ሲጓዝ የነበረው የብልጽግናው ሰራዊት ለወሬ ነጋሪ ሳይተርፍ ሙሉ በሙሉ እርምጃ ተወስዶበታል። መነሻውን ስቴዲንስ አድርጎ የነበረው የብልጽግና ሰራዊት ነፋስ ሞጫ ከተማ ለመግባት እየተጓዘ በነበረበት ሰዓት መገንጠያ በተባለ ቦታ ላይ በተወሰደበት የደፈጣ ጥቃት ሙሉ በሙሉ እርምጃ ተወስዶበታል። በዲሽቃ ታጅቦ ይጓዝ የነበረው የብልጽግናው ሰራዊት ሀያዎቹ ወዲያውኑ እርምጃ ሲወሰድባቸው፣ አምስቱ ብቻ ቆስለው ወደ ሕክምና ተወስደዋል። በፋኖ የቆሰሉትን የብልጽግናውን ሰራዊት አባላት ንፋስ መውጫ ሆስፒታል እንዲገቡ ያደረገው ፋኖ ሲሆን ይህም የፋኖን ወታደራዊ ዲሲፕሊንና ለሰው ልጅ ያለውን ርራህ ያሳያል ሲል የክፍለ ጦሩ ቃል አቀባይ አርበኛ ሻምበል ተስፋ ለጣና ቴሌቪዥን ተናግሯል። በሌላ የጎንደር ቀጠና የፋኖ ውሎ ስናመራ የአማራ ፋኖ አንድነት በጎንደር ሰባቱ ክፍለ ጦሮች በአንድ ኮርስር ሊደራጁ መሆኑን ከዙ የደረሰን መረጃ ያመላክታል። በማዕከላዊ ጎንደር ቀጠና የሚንቀሳቀሱ ሰባቱ ክፍለ ጦሮች ባደረጉት ስብሰባ በአንድ ኮሬ የመደራጀትን አስፈላጊነት ተስማምተዋል ሲል የዙ ቃል አቀባይ ክፍል ለጣና ቴሌቪዥን አስታውቋል። ይህ በእንዲህ እንዳለ የብልጽግናው ሰራዊት በፋኖ ብርቱ የምትደርሶበት ወደኋላ ሲያፈገፍግ ንጹሐንን በጭካኔ የመረሸኑን የአይን እማኞች ተናግረዋል። በጎንደር ጠቅላይ ግዛት ደንቢያ አውራጃ ጫንድባ ቀበሌ ላይ የብልጽግናው ሰራዊት ሦስት የአካባቢውን ህፃናት ረሽኖ መሄዱን ምንጮቻችን ገልጸዋል። በጎጃም ቀጠና በተካሄዱ አውደ ውጊያዎች አማራ ፋኖ በጎጃም ቀኝ ጌታ የወፍታ የንጉሥ የስድስተኛ ክፍለ ጦር የበረሃኛው ቀስተ ደመና ብርጌድ ደብረ ኤልያስ ከተማ በመግባት ባደረገው ውጊያ ሁለት የብልጽግና ሰራዊት አባላት ላይ እርምጃ ሲወሰድባቸው ከአምስት በላይ ደግሞ ቆስለኛ ማድረጉን ክፍለ ጦሩ አስታውቋል። ከዚህ በተጨማሪም በተመሳሳይ በትሊልና በመርጦ ለማርያም ቀጠናዎችን ብርቱ ውጊያዎች ሲካሄዱ መዋላቸውን ከየክፍለ ጦሮቹ ያገኘነው መረጃ ያመላክታል። በወሎ ቀጠና የተደረጉ ውጊያዎችን አስመልክቶ ለጣና ቴሌቪዥን የደረሱት መረጃዎች እንደገለጹት በራያና በራያና በላስታ ውራጃዎች ብርቱ ተጋድሎ ተደርጎ ፋኖ ታላቅ ድል ተጎናጽፏል። የአማራ ፋኖ ወሎ ቤት አማራ አሳምነው ኮርና ምስራቅ አማራ ኮር ባደረጓቸው የተለያዩ የግንባር ተጋድሎች የብልጽግናው ምሽግ ተሰብሯል። በሁሉም ግንባሮች የተገኙ ወታደራዊ ድሎች ደግሞ ከ12 በላይ የብልጽግና ሰራዊት እርምጃ ተወስዶበታል። በራያ ግንባር በተካሄደው ውጊያ ከፍተኛ ድል የተጎናጸፈበት እንደነበር ለጣና ቴሌቪዥን የደረሰው መረጃ ያመላክታል። የምስራቅ አማራ ኮር ሁለት በአራት ግንባሮች አራት ክፍለ ጦሮች ተሳታፊ እንደነበሩበት በተገለጸው ውጊያ ብልጽግና የሚተማመንበት ትልቁ ምሽግ መሰበሩን ከኮሩ ቃል አቀባይ ክፍል የደረሰን መረጃ ያመላክታል። አራዶም ላይ የነበረው ወታደራዊ ካምፕም ወድሟል። ወደ ተከታዩ መረጃችን አለፍን። ጎጃም ላይ የብልጽግና ሰራዊት እርስ በርሱ ተገዳደለ። የብልጽግና ሰራዊት የተሰጠውን የዘረፈጅ ጦርነት ተልዕኮ በድል ሊወጣ ካለመቻሉን ባለፈ እርስ በርሱ እየተገዳደለ መሆኑን ምንጮቻችን ገልጸዋል በምዕራብ ጎጃም ዞን ሰከላ ወረዳ የተሰማራው የብልጽግና ሰራዊት በትናንትና ዕለት ከምሽቱ ሶስት ሰዓት ጀምሮ በዲሽቃ የታጀበ ታጀበ የእርስ በርስ ውጊያ ማድረጉን የገለጹት ምንጮቻችን ችግሩ የተነሳው ሰክረው ወደ ካምፑ በገቡ የሰራዊቱ አባላትና ካምፕ ባመሹት መካከል በተነሳ ጭቅጭቅ መሆኑን ተናግረዋል ከአርባ ደቂቃ በላይ የቆየው የእርስ በርስ ተኩስ ከአስር በላይ የሰራዊቱ አባላት እንዲገደሉ ምክንያት መሆኑን ምንጮቻችን ገልጸዋል የአካባቢው ምንጫችን ጉዳዩን ሲያብራሩ እኛ አርፈን ብንቀመጥም እነሱ ግን ጥጋቡን ሊችሉት አልቻሉም ብለዋል ከቀናት በፊት ወጣቶችን እያፈሱ ወደ ካምፕ በማስገባት አንድ ላይ ቆመው የነበሩት እነዚህ የብልጽግናው ሰራዊት አባላት ወደ ካምፕ ከመግባታቸው በፊትም በመጠጥ ኃይል ተነሳስተው ሁለት ወጣቶችን መረሸናቸውን የአይን እማኞች ተናግረዋል። ይህ በእንዲህ እንዳለ በዚሁ የጎጃም ጠቅላይ ግዛት የአማራ ፋኖ በጎጃም አንደኛ ክፍለ ጦር የብልጽግናውን ሰራዊት ማስገዳቱን አጠናክሮ ቀጥሎበታል። የክፍለ ጦሩ ቃል አቀባይ ፋኖ አብታሙ የሱፍ ለጣና ቴሌቪዥን በላከው መረጃ እንዳስታወቀው የአማራ ፋኖ በጎጃም ስቦ ማስገዳት በሚለው ስልቱ የሰሜን ምስራቅ እዝ አባል የነበረው ሀምሳ አለቃ ታደሰ የተባለ ወታደር ክፍለ ጦራችንን ተቀላቅሏል ብለዋል። ፋኖ አብታሙ አክሎም ዛሬ ፋኖን የተቀላቀለው የብልጽግናው ሰራዊት ሀምሳ አለቃ ታደሰ የሰሜን ምስራቅ እዝ አራተኛ ኮር ሰባ ስድስተኛ ክፍለ ጦር አራተኛ ሻለቃ አንደኛ ሻምበል መሪ ነበር። ፋኖን ሲቀላቀል ሙሉ ትጥቁንና አይኮን የተባለ ወታደራዊ መገናኛ ሬዲዮ እንደያዘ ነው ሲል ገልጿል። ከብልጽግናው ሰራዊት በተጨማሪም የባድ ሚልሻና አድማ ብተናም በየቀኑ የብልጽግናውን አገዛዝ የከዱ ፋኖን መቀላቀላቸውን ቀጥለዋል። ከቀናት በፊት በአንድ ቀን ብቻ 23 የሚልሻ አባላት ፋኖን መቀላቀላቸው የሚታወስ ሲሆን፣ ዛሬ ደግሞ ሁለት አድማ ብተናና ሚልሻ ከነሙሉ ትጥቃቸው ፋኖን መቀላቀላቸውን ፋኖ ሀብታሙ የሱፍ አስታውቋል። የአማራ ፋኖ በጎጃም አንደኛ ክፍለ ጦር ቃል አቀባይ ፋኖ ሀብታሙ የሱፍ ለጣና ቴሌቪዥን በላከው መረጃ እንደገለጸው የብልጽግና ሰራዊት አባሉንም ሆነ አድማ ብተናና የሚልሻ አባላቱን ስንጠይቃቸው ሁሉም ከአገዛዙ ከርቶ መውጣት ይፈልጋል ብለውናል ሲል ተናግሯል። ወደ ሌላኛው ዘገባችን አለፍን። ጌታቸው ረዳ ዳግም ወደ መቀሌ ሊሄዱ ነው። በኦህዴድ ብልጽግናው ሊቀመንበር አብይ አህመድ ሹመ ተሰጥቷቸው የትግራይ ክልልን ለሁለት ዓመታት በፕሬዝዳንትነት የመሩት ጌታቸው ረዳ ወደ ትግራይ ልመጣ ነው ተዘጋጁ ሲሉ ለተተኪያቸው ታደሰ ወረደ ጥሪ አቅርበዋል። ከፕሪቶሪያው ድርድር በኋላ ለትግራይ ክልል ርዕሰ መስተዳደር የሚመርጠው ኦህዴድ መሆኑ ይታወቃል። በቀጣይ ደግሞ የክልሉን ፖለቲካ በኦህዴድ አምሳል ለመስራት ጌታቸው ረዳና ዶክተር አብርሃም በላይ የጨፌው ምልምል ሆነዋል። ለኦህዴዱ ሊቀመንበር አብይ አህመድ ጌታቸውን አንፈልግም ታደሰ ወረደን ሹምልን ብሎ የጠየቀው ህወሀት በተደጋጋሚ ልመናው መሰረት ጌታቸውን ወደሚወዷት አዲስ አበባ በማምጣት ጄኔራል ታደሰ ወረደን የትግራይ መሪ አድርገው መሾማቸው ይታወሳል። በወቅቱም ርከበ ስልጣንን ለማድረግ እንኳን መቀሌ የመሄድ የሰጉት አቶ ጌታቸው ላበረከቱት አስተዋፅኦ ሽልማት እንስጥ ተብለው ሲጠሩም የእናንተን ጋቢ ራሳችሁ ልበሱት፣ የትግራይ ህዝብ ብዙ ጋቢ ሸልሞኛል ብለው መመለሳቸው አይዘነጋም። ዛሬ በወጣ ሌላ መረጃ ግን አቶ ጌታቸው ወደ ትግራይ ሊሄዱ መሆኑንና ምንም እንዳይደርስብኝ ጥበቃ እንድታደርግልኝ ሲሉ ለጄኔራል ታደሰ ወረደ ጥያቄ ማቅረባቸው ተነግሯል። አቶ ጌታቸው ወደ ትግራይ የሚሄዱበትን ምክንያት ሲናገሩም ስምረትን ይዤ ነው የሚሄደው ብለዋል። አቶ ጌታቸውና ከትግራይ አስኮብለሉ አዲስ አበባ ያመጧቸው የቀድሞ የጊዜው አስተዳደሩ ካድሮች ስምረት ለትግራይ የሚባል ፖለቲካ ፓርቲ ማቋቋማቸው ይታወቃል። አቶ ጌታቸው ስምረትን በፖለቲካ ፓርቲነት እንዲያስመዘግቡ የዶክተር ደብረጽዮን ህወሓት ተሰርዟል። ይህን የተመለከቱ የፖለቲካ ተንታኞች ስምረት የክልል ፓርቲ መሆኑ ይታወቃል። አቶ ጌታቸውና ቡድናቸው የፓርቲ ምዝገባ ጊዜያዊ ፈቃድ ለማግኘት ትግራይ ክልል ሄደው የድጋፍ ፊርማ አላሰባሰቡም። ምርጫ ቦርድ የሚያስፈጽመው የብልጽግናን ፍላጎት ስለሆነና ብልጽግናም አቶ ጌታቸውን ስለፈለገ በአስቸኳይ የፓርቲነት ፍቃድ እንዲሰጣቸው አድርጓል ብለዋል። ማንኛውም ክልል አቀፍ የፖለቲካ ፓርቲ ሙሉ የፓርቲ እውቅና እንዲያገኝ የተቀመጠለት ዝቅተኛ የአባልነትና የደጋፊ ቁጥር ተቀምጧል። አቶ ጌታቸው በነጻ ያገኙትን የቅድመ እውቅና ፈቃድ ሙሉ ለማድረግ የግድ ከአምስት ሺህ በላይ የትግራይ ሰዎችን ማስፈረም ይጠበቅባቸዋል። አቶ ጌታቸው ስምረትን ይዘው ወደ ትግራይ የሚመለሱትም ይህንን ዝቅተኛ የምዝገባ መስፈርት ለማሟላት ነው። ከዚህ በፊት በተደጋጋሚ በሰጧቸው ቃለ ምልልሶች ላይ የግድያ ሙከራ ተደርጎብኛል ብለው መናገራቸው ይታወሳል። የግድያ ሙከራ አደረገብኝ ብለው የሚከሱት ደግሞ በነ ጄኔራል ምግበ የሚታዘዘውን የክልሉ ታጣቂ ነው። ታጣቂ ኃይሉ አሳደደኝ ብለው ከተናገሩ በኋላ ጥበቃ ያድርግልኝ የሚሉት ይህንኑ ታጣቂ ቡድን ነው ወይስ በብልጽግናው አገዛዝ የሚታዘዘውን የብልጽግናን ሰራዊት ነው የሚለውን ግን ማወቅ አልተቻለም። ራሳቸው ባንድ በታቸው ለዚህ ታጣቂ ቡድን ተገዳዳሪ ጦር በነፃ መሬት ወይም ሀራ መሬት ስልጠና እየወሰደ ነው ሲሉ በአፋር በትግራይ እና በሰሜን ወሎ እየሰለጠነ ያለውን ሰራዊት መናገራቸው አይዘነጋም። አቶ ጌታቸውና ዶክተር አብርሃም በላይ የሚመሩት ስምረት ይሰምርላቸው ይሆን ወይስ እንደ ትግራይ ብልጽግና እሱም ከስሞ ይቀር ይሆን የሚለውን ወደፊት የምናየው ይሆናል። ክቡራትና ክቡራን የጣና ቴሌቪዥን አድማጭ ተመልካቾች የግንቦት ሃያ ሁለት ቀን የምሽት ዜናችን እንደቀጠለ ነው። አሁንም ቆይታችሁ ከኛ ጋር ይሁን። በሶስተኛው ወገን የተጀመረው ድርድር እስካሁን ውጤት አላመጣም። የብልጽግናው ስርዓት ለቃሉም እሞትለታለሁ ለሚለው ሕገመንግስቱም እንደማይታመን የጤና ባለሙያዎች ማህበር አስታውቋል። በሶስተኛው ወገን አደራዳሪነት የተጀመረው ድርድርም በአገዛዙ ቃል አለማክበር የተነሳ ድርድሩ ውጤት ሊያመጣ አልቻለም። ሶስተኛ ሳምንቱን በያዘው የጤና ባለሙያዎች የተቃውሞ ንቅናቄ እና የስራ ማቆም አድማ የብልጽግናው አገዛዝ ተፈጥሮዊ ባሕሪና የማይቀየር ቃል አባይነቱ የተረጋገጠበት እንደሆነ ታይቷል። እንደራደር ብሎ ከጠራ በኋላ የቀደሙ ጥያቄዎችን አዳፍኖ ሌላ ችግር እየፈጸመ መሆኑን የጤና ባለሙያዎች ተናግረዋል። የብልጽግና አገዛዝ በኢትዮጵያ ከሚገኙ ከ326000 በላይ የጤና ባለሙያዎች የቀረበለትን የጥቅም ጥያቄ መመለስ እንደማይችል ከዚህ ልቅ አርፈው ወደ ስራ የማይገቡ ከሆነ የሙያ ፈቃድ እንደሚቀማ የተናገረው ባሳለፍነው ሳምንት መጨረሻ ላይ ነበር። ይህ ዜና እስከጠናቀረበት ከምሽቱ አንድ ሰዓት ድረስ ባሰባሰብነው መረጃም ከ200 በላይ ሐኪሞች እና የጤና ባለሙያዎች ታስረዋል። ቁጥራቸው በውል ያልታወቁት ደግሞ ታፍነው የተወሰዱ ሲሆን በርካቶች ከስራ ተሰናብተዋል። በዚህ ጉዳይ ዛሬ ከኩለ ቀን በኋላ መግለጫ ያወጣው የኢትዮጵያ ጤና ባለሙያዎች ማህበር የታሰሩት የጤና ባለሙያዎች እንዲፈቱ፣ ከስራ የተባረሩ ባለሙያዎች እንዲመለሱ፣ ማስፈራሪያና ዛቻ እንዲቆም እና የጤና ተቋማት እያወጧቸው ያሉትን አዳዲስ የቅጥር ማስታወቂያዎችን እንዲያቋርጡ ሲል ጠይቋል። ማህበሩ በመግለጫው አክሎን በፈጠራ የወንጀል ክስና ምክንያታዊ ባልሆነ ጥርጣሬ በስር ላይ የሚገኙ ጤና ባለሙያዎችና ሰራተኞች ያለምንም ቅድመ ሁኔታ ሙሉ በሙሉ ከስር ይፈቱ። ይህ ድርጅት ኢትዮጵያ አባል የሆነችበትን የዓለም አቀፍ ሰራተኞች ድርጅት ኢንተርናሽናል ሌበር ኦርጋናይዜሽን ለሰራተኞች በግልጽ የሰጠውን የመደራጀት እና በጋራ ድርድር የማድረግ መብትን የሚጻረር ነው ብሎታል። በጤና ባለሙያዎች ላይ እየደረሱ ያሉ ከስራ ማሰናበት ጥያቄ እየጠየቁ ያሉ ባለሙያዎችን ምክንያት እያደረገ አዲስ ቅጥር ማውጣት፣ ዛቻና ማስፈራሪያ በአስቸኳይ እንዲቆም የጠየቁ የጤና ባለሙያዎች ማህበር ከሁሉም ሙያ ማህበራት፣ ከሲቪል ማህበረሰብ አባላት፣ ከመንግስት የስራ ኃላፊዎች የተውጣጣ የድርድር አፈጻጸሙን የሚከታተል ኮሚቴ ተዋቅሮ ወደ ስራ ይግባ ሲል ለጉዳዩ ከፍ ያለ ትኩረት ሰጥቶ በመግለጫው አሳስበዋል። ማንኛውንም ሰራተኛ ኢትዮጵያ ፈርማ በተቀበለችው ዓለም አቀፍ ህግጋት እንዲሁም በሕገ መንግስቱ በተደነገገው መሰረት መብቱን የመጠየቅ ዋስትና እንዲሰጠው እንጠይቃለን ሲል ያስታወቀው የጤና ባለሙያዎች ማህበር የጤና ባለሙያዎች ለዘመናት ሲያነሷቸው የቆዩ ጥያቄዎች በውይይትና በድርድር እንዲፈቱ ስንል በአጽንኦት እናሳስባለን ብለዋል። የጤና ባለሙያዎች ላነሱት ጥያቄ አደራዳሪ ሆኖ የቀረበው በአቶ ብርሃኑ አዴሎ የሚመራው የኢትዮጵያ ሰብአዊ መብቶች ኮሚሽን መሆኑን አስመልክቶ ስጋታቸውን ሲገልጹ ኮሚሽኑ ራሱ ታማኒነት የጎደለው ነው ሲሉ ይገልጹታል። የጤና ባለሙያዎች ማህበር ግን ይህንንም ቢሆን መንግስት ቢሰማው ጥሩ ነበር በማለት ያገዛዙን ማንንም አልሰማም አትቀስቅሱኝ እብሪተኝነት አስታውሰዋል። የጤና ባለሙያዎች ተወካይና የንቅናቄው አባል ለቢቢሲ አማርኛ በሰጡት ቃለ ምልልስ የጤና ሚኒስተሯ፣ ሚኒስተር ዴታዎች፣ አማካሪዎችና ሌሎችም የስራ ኃላፊዎች በተገኙበት የባለሙያዎቹን ጥያቄ እውቅና ሰጥተው ነበር። ነገር ግን ጥያቄዎቹን በምን መልኩ እንመልስ የሚለው ላይ ልዩነት ተፈጠረ። በጤና ሚኒስተር በኩል የእኛም ፕሮፖዛል ተቀበሉ የሚል ሀሳብ አቀረቡ። የቀረበው ሀሳብ ግን ባለሙያዎቹን አላሳመነንም ማለታቸውን ቢቢሲ ዘግቧል። ለጣና ቴሌቪዥን አስተያየታቸውን የሰጡት አንድ የጤና ባለሙያ በበኩላቸው የኛ ጥረት ምን ያህል ሰላማዊና አገር ወዳድ እንደሆን ህዝብ እንዲያውቅልን ዓለም አቀፉ ማህበረሰብም እንዲረዳልን እንጂ ከብልጽግና መንግስት በተለይም ከጠቅላይ ሚኒስትሩ መፍትሄ ይገኛል ብለን አይደለም ድርድር የጀመርነው ብለዋል። የብልጽግናው ሊቀመንበር ከጤና ባለሙያዎች ለቀረበው ጥያቄ መልስ ሲሰጡ ራዕይ የሌላችሁ ስለሆነ ነው ስለ ምግብ የምትጠይቁት ማለታቸው አይዘነጋም። በመጨረሻም በትንታኔ ወደምንመለከተው ርዕሰ ጉዳያችን እናመራለን። ሁሉም የዝና የክፍለ ጦር አዛዦች ተጠርተዋል። ከ27 ዓመት በኋላ ዳግም ወደ ጦርነት የመግባት ዕድላችን ሰፊ ሆኗል። ቀን ቆርጦ ክተታ ውጆ ቃታ መሳብ ብቻ የቀረው ነው የሚመስለው። ከውራት በፊት የቀድሞው ፕሬዝዳንትና የብልጽግናው ሊቀመንበር ልዩ መልእክተኛ ሙላቱ ተሾመ አንድ ተንኳሽ እና ተናካሽ ጽሁፍ አልጀዚራ ላይ በስማቸው ሲታተም ነገሩ አበቃለት ተብሎ ነበር። ከወራት በፊት የቀድሞው ፕሬዚዳንትና የብልጽግናው ሊቀመንበር ልዩ መልእክተኛ ሙላቱ ተሾመ አንድ ተንኳሽ እና ተናካሽ ጽሁፍ አልጀዚራ ላይ በስማቸው ሲታተም ነገሩ አበቃለት ተብሎ ነበር። ዛሬ ደግሞ ሁሉም ነገር አብቅቶለታል ይላሉ የአፍሪካ ቀንድ ፖለቲካ ተንታኞች። ምንም እንኳን የብልጽግናው ውጭ ጉዳይ መስሪያ ቤት በትናንትናው ሳምንታዊ መግለጫው እኛ ወደ ጎረቤት አንተኩስም አንተነኩስም ብሎ ቢናገርም ወዲያውኑ ግን ተመልሶ የቀይ ባህር ፍላጎታችን ግን አልተቀየረም ብሏል። ይህን የውጭ ጉዳይ መስሪያ ቤት መግለጫ የተመለከቱ የፖለቲካ ተንታኞች ከመረቁ ጨምሩልኝ፣ ከስጋው ጾመኛነኝ አይነት ንግግር ነው ሲሉ ገልጸውታል። ተንታኞቹ አክለውም ይህ መግለጫ የሰላም ጥሪ ሳይሆን የውጊያ አድማሳችንን አስፍተነዋል፣ ተዘጋጅታችሁ ጠብቁኝ አይነት የሞኝ ዛቻ ነው ብለውታል። የፖለቲካ ተንታኞች የሞኝ ዛቻ ብለው ከገለጹት የውጭ ጉዳይ ሚኒስተር መግለጫ በኋላ ፕሬዝዳንት ኢሳያስ አፈወርቂ የውጭ ጉዳይ መስሪያ ቤታቸውንና የማስታወቂያ ሚኒስተራቸውን ድረ ገጾች የስራ ጫና አብዝተውባቸዋል። ሁለቱ ሚኒስተር መስሪያ ቤቶች ድረ ገጾቻቸው በአጥቂና ተከላካይ ፕሮፓጋንዳ ተጠምደው ታይተዋል። ከሁለቱ ሚኒስተር መስሪያ ቤቶች በተጨማሪም የአገሪቱ መከላከያ ሰራዊት ሁሉም አዛዦች ኑ ምከሩ ተብለው በአንድ ግዙፍ አዳራሽ ውስጥ ገብተዋል። ሁሉም የክፍለ ጦርና የህዝብ መሪዎች ተሰብስበው በሚመክሩበት የውጊያ ቅድና ስምሪት ዙሪያ እንደሚጠበቀው የአገሪቱ ሚዲያዎች ዝርዝር መረጃ አላወጡም። ምንም እንኳን ዝርዝር መግለጫ ባይወጣም ኃይላችን ብርታታችን ነው የሚል መሪ ቃል የተሰጠው መሆኑን ግን ከኤርትራው መንግስት ተቋማት ተመልክተናል። የአገሪቱ ምዕራብ ዕዝ አዛዥ ጄኔራል ዮ ፍስሀ እየመሩት ነው ተብሎ የተነገረው የሰሞኑ ስብሰባ ሁሉም ወጣት ለውጊያ ይዘጋጅ፣ የሰለጠነ ይታጠቅ፣ ያልሰለጠነ ይሰልጥን ተብሎ ተነግሯል። በዚህ መመሪያ መሠረትም ወደ የትኛውም ሀገር መውጣት እንዳይቻል ሁሉም ደንበሮች ዝግ ተደርገዋል በአንጻሩ የአብይ አህመድ መንግስት የጦር መሳሪያ ግዥና ብድር ፍለጋ የዓለምን አንድ ሶስተኛ ክፍል በዙረት አዳርሶታል በሊቀመንበሩ አብይ አህመድና በባለቤታቸው ዝናሽ ታያቸው የተመራው የአውሮፓ ጉዞ ምንም ውጤት ማምጣት አልቻለም እንኳን ውጤት ሊያመጣ አጀንዳ እንኳን መሆን አልቻለም ከብልጽግናው ሊቀመንበርና የቤተሰቦቻቸው የአውሮፓ ጉብኝት ይልቅ የኤማኑዌል ማክሮንና የትዳር አጋራቸው የአውሮፕላን ውስጥ ጥፊ የሚዲያዎችን ትኩረት ስቧል። ሞስኮ የሰነበተው በሁለቱ ኦሮሞ ጀኔራሎች የተመራው ሉክም ቢሆን ካመጣው ይልቅ ያጣው በልጦ ታይቷል። ሞስኮዎች አድርሰናል ብለው እንደመለሱት የተነገረ ሲሆን በግዢ ከሆነ ግን መግዛት ትችላላችሁ ተብለው ዳጎስ ያለ ረብጣ ዶላር ተጠይቀዋል። ወገቤን ማለት የመጣውም እዚህ ላይ ነው። ከዓለም ሀገራትና ከተቋማት ሁሉ ተበድሮ የጨረሰው ብልጽግና ከግለሰቦች ላይም ከ17 ቢሊዮን ዶላር በላይ እዳ አለበት። በተለይም ጃክማና ቢል ጌት ለብልጽግናው አገዛዝ ቢሊዮኖችን ያበደሩ የምስራቅና የምዕራቡ ዓለም ከበርቴዎች ናቸው። ከቻይናና ከአሜሪካ ባለሀብቶች በአራጣ ያገኘውን ብድር በዲፕሎማሲ ስኬት የመነዘረው የብልጽግናው ሊቀመንበር ምዕራቡንም ምስራቁንም እኩል ማስተናገድ የሚያስችለው የአካታች ፖሊሲያችን ውጤት ነው ሲል ለደጋፊዎቹ መናገሩ አይዘነጋም። የተገዛው መሳሪያ ባቤል መንደብን ማለፍ ባይችልም፣ ከወራት በፊት አዘርባይጃን ሄደው መሳሪያ የገዙት የባዲኑ ቁጥር አንድ ሰው ተመስገን ጥሩነህ ደቡብ አሜሪካ ተጉዘው የአማዞን ጫካን ቡና ከከፋ ጫካ ቡና ጋር ጣዕሙን አወዳድረው ተመለሱ እንጂ ያሳኩት ዲፕሎማሲያዊ ድል የለም ተብሏል። በሄዱበት ሁሉ ቤተ ክርስቲያን እንደ ገባ ውሻ ሁሉም ፊት የሚነሳው የብልጽግናው አገዛዝ በኢትዮጵያ ያጣውን ተቀባይነት ለመመለስ በሕዝብ ስስ ልብ ገብቼ አሳካለሁ ብሎ በተሳሳተ ስሌት የገባበት የጦርነት ትንኮሳ ዋጋ እያስከፈለው ነው። ከዓመታት በፊት አራት ኪሎ በሚገኘው የብልጽግናው ደሴት ልዩ ዜጎች በተደረገው ሚስጥራዊ ስብሰባ ላይ ሊቀመንበሩ አንድ አስደንጋጭ ንግግር ተናገሩ። የባድሜው ጦርነት ሬዲዮ ቴክኒሻል ለሰበሰቧቸው ሹሞቻቸው አስደንጋጭ የነበረውን ንግግር ያቀረቡት በኢሳያስ አፈወርቂ ጉዳይ ነበር። ከወራት በፊት እንደ ነፍስ አባት ይቆጥሯቸው እንደነበር በተናገሩበት አንደበታቸው ይህ ሽማግሌ መቼም ቢሆን የሚቀየር አይደለም ከእሱ ጋር ተግባብቶ መስራት አይቻልም። አሰብን ለልማት ከተነጋገርን በኋላ የህግና የስምምነት ቢሮክራሲ እያበዛ አስቸገረን አሉ። ይህን ንግግር እንደሰሙ ጆሮአቸውን በጥፊ እንደተመታ ሁሉ የደነገጡት አንድ የብልጽግን ነው ሹም ጆሮዬን ባለማመን በጣቴ የኮረኮርኩስ ሲሉ ለዚህ የትንታኔ ጽሑፍ አዘጋጅ ነግረውታል። ጠቅላይ ሚኒስትሩ ይህን ሲናገሩ በቃ ይህ ሰው እውነትም እንደሚነገርበት አእምሮ የተበላሸ ነው ብዬ ወሰንኩ ይላሉ። ቀጥለውም በትምህርት ስም ከሀገር እንድወጣ ስጠይቅ ተፈቀደልኝና እናወጣው ሲሉም የነበረውን ክስተት ያስታውሳሉ። ከ2015 ዓ ም አጋማሽ ጀምሮ ለጦርነት ሲዘጋጅ የከረመው ብልጽግና ክዶናል በሚሉት ኤርትራውያን ላይ ቂም ተይዞበታል። ኤርትራውያኑ በተደጋጋሚ ሲናገሩም አዲስ አበባ የሚኖሩ ዜጎቻችን አሳዱ፣ አሰረ በጎንደር ቀጠና በሚገኘው ስደተኞች መጠለያ የሚኖሩትን ኤርትራውያንን ከፋኖ ጋር በሚያደርገው ጦርነት አስከሬንና ቆስለኛ ሰብሳቢ አደረጋቸው በልዩ መልእክተኛው በኩል በአደባባይ ሰደበን ቀይ ባህርን ካልተረከብን ህልውናችን አደጋ ላይ ነው ለቀይ ባህር እዘምታለሁ የሚል ዘመቻ ከፈተብን ብርጌድ ና ሀማዶን ወታደራዊና ፖለቲካዊ ስልጠና እየሰጠ ነው ሲሉ ይናገራሉ በዚህ የተነሳም እንኳን እናቴ ሞታ እንዲሁም እምባ አምባ ይለኛል እንደሚባለው የወዲ አፎም ሰራዊትም ለግዳጅ ዝግጁ እንዲሆን መመሪያ ተሰጥቶታል የሁለቱ አገራት ጦርነትም አይቀሬነቱ እውን እየሆነ ይመስላል ክቡራትና ክቡራን የጣና ቴሌቪዥን አድማጭ ተመልካቾች፣ ለግንቦት 22 2017 ዓ ም የያዝናቸው ዘገባዎቻችን የተከታተላችኋቸውን ይመስሉ ነበር። ዜናዎቹን እየመራሁ አማራ ሰፋ አብሬያችሁ ቆየው። የጣና ቴሌቪዥን ወቅታዊ ቃለምልልሶችና ዜናዎቻችን ደርሷችሁ፣ የዩትዩብ ቻናላችን በቋሚነት ሰብስክራይብ እንድታደርጉ እንጠይቃለን። ጣና ቴሌቪዥን ከሀቅ ጋር